እሺ ሰላም ጤና ይስጥልኝ በአጭር መልእክት መጣሁኝ ዛሬ ባለፈው ጊዜ ጀነራል ምግበ ኃይሌን በተመለከተ የወጣ ክስ ነበረ በዛ ዙሪያ ላይ ሰፋና ጠለቅ ያለ መልእክቶች አስተላልፈንበታል በዩትዩብ እና በፌስቡክ ገጻችን ላይ እሱን ግን መሰረት አድርጌ ዛሬ በዚሁ አጋጣሚ አንዳች መልእክትን ባስተላልፍ እጅግ በጣም ጥሩ ነው ብዬ አስባለሁ ከጀነራል ምግበ በኢትዮ ፎረም ላይ ቀርበው ካደረጉት ኢንተርቪው ጋር በተያያዘ ጉዳይ ብዙዎቹ ስፔሻሊ ብርሃኑ ጁላ ባጫ ደበሌ ምናምን ዝም ብሎ ያላቅማቸው ያላቅማቸው የማያውቁትን ስም እና ማዕረግ ትከሻቸው ላይ ደርድረው በንግግራቸው ጨቅላ፣ በስራቸው ደግሞ የማይረባ ስራ በአገሪቷ በኢትዮጵያ ላይ እየሰሩ ላሉት እጅግ ትልቅ ትምህርት የሚሆን ነገር ጄኔራል ምግብ ኃይሌ በኢትዮ ፎረም ላይ ቀርበው ተናግረዋል። እሳቸው ጄኔራል ምግብ ኃይሌ እዛ ኢንተርቪው ላይ ከሰጡት እራሳቸውን በእሳቸው ላይ የተነሳውን ክስ ምላሽ ከመስጠት ባሻገር በኢንተርቪው ላይ ያሳዩት ጨዋነት፣ ስነ ስርዓት፣ ብቃት፣ አቅም እነ ብርሃኑ ጁላና ሌሎቹ በሳቸው ዙሪያ የተሰበሰቡ ቅር አቅምቦች ብዙ ሊማሩበት ይችላሉ ብዬ ተስፋ አደርጋለሁ። በመሰረቱ በኢፌዴሪ ፌስቡክ ገጻቸው እንዲሁም ደግሞ ከዛን ተከትሎ ዋልታም ፋናም ያንን ኮፒ አድርገው ሲለጥፉ ይዘቱን ካያችሁት አንድ ትልቅ በአንድ ትልቅ ተቋም ላይ እንደዚህ አይነት ስርዓት የሌለው መረጃ የሌለው አሉ ባልታ ሐሜት ተራ ወሬ በኢፌዴሪ በሀገር መከላከያ በሚል ዌብ ፔጅ ላይ ና እንዲሁም በአገሪቱም በአገሪቱም ማስ ሚዲያ ላይ እንደዚህ አይነት ነገር ለጥፎ መልእክት ማስተላለፍ ህብረተሰቡ ያየው ምንድን ነው? አገሪቷ እየተመራች ያለችው በጠቅላይ ሚኒስትር ደረጃ ብቻ ሳይሆን በመከላከያም በየትኛውም መዋቅር ደረጃ ላይ ምንም ክሉ የሌላቸው ለሚናገሩትና ለሚጽፉት እንኳን ራሱ ኃላፊነት የማይሰማቸው በማይሰማቸው ሰዎች አገሪቱ የአገሪቱ መዋቅር እንደተያዘ ይሄ ኢትዮጵያ ውስጥ ላለ ዜጋ ምናልባት ሁል ጊዜ በየቀኑ እየሰጋ እንዲኖር በእነዚህ ሰዎች ነው ወይ የምንመራው ያለ ነው የሚል ፍርሃት እንዲያደርበት ያደረገ ነገር ነው። ጽሁፉን ባለፈው ጊዜ እኛም በፌስቡክ እና በዩቲዩብ ገጻችን ላይ አጋርተን በጥልቀት አይተነዋል። ላላያችሁት ደግማችሁ እዩት ብዬ ነው የምናገረው እና ይዘቱን ስታዩት የጽሁፉን ይዘት ስታዩት ስለ ወርቅ መስረቅ ስለ ፋኑን ማደራጀት በስድስት ግንባር መምጣት ስለ ጀነራል ምግብ ኃይሌ የጦርነት ብቃት ማነስ ምናምን እያሉ ነው የሚተነትኑት እና ይዘቱን እዩት እና በአንድ ትልቅ መዋቅር ላይ እንደዚህ አይነት እንኳን ኤዲት አድርጎ በስነ ስርአት። አሁን ይህንን ምናልባት አገራችን ሕግና ፍርድ ቤት የለም እንጂ ቢኖር እኮ ወስደ ፍርድ ቤት ብታቀርባቸው ወርቅ ዘረፈ፣ ህንጻ ፎቅ አለው፣ ፋኑን በስድስት ደረጃ አዳረሰ፣ እንደዚህ እየተባለ በሶሻል ሚዲያ ይወራል። ጀነራል መግበ ደግሞ ብቃት የለውም፣ ወጣቶች አስገድሏል፣ መሬት ላስመልስ ብሎ እንዲናል። በጣም ተራ፣ ምናልባት አንድ ተራ ሶሻል ሚዲያ ላይ ያለ ህግ የማያቅ ተራ አሉ ባልተኛ ሊናገረው የሚችለውን ለቃቅመህ በአንድ ትልቅ መዋቅር ነኝ በሚል ደረጃ ተጽፎ እንደዚህ መቀመጡ፣ ይህን ስታነብ አገሪቷ በማነጅን ያለችው በቃ ከላይ እስከታች የአገሪቷ ትልልቅ መዋቅሮች በሙሉ የተያዘው ማውራትም ማሰብም መስራትም በማይችሉ ሰዎች እጅ እንደሆነ በትክክል የሚያሳይና የሚያስረዳ ነው የሚያሳዝነው እሱ ነው በጀነራል መግቢያ ላይ እንዲና እንዲያ ተባለ የሚባለው ሳይሆን እነማን ነው የአገሪቷን መዋቅር የያዙት ሲባል ግን በቃ እምልህ እንደ ሰው የሚንቀሳቀሱ እንደ ሰው ለማሰብ ግን ያልታደሉ ሰዎች በሀላፊነት ቦታ ላይ ተቀምጠው አገሪቷ ከድጦ ወደማጡ እየወሰዷት ነው ብለህ ነው ምታይ እና ምናልባት የጀነራል ምግብ በኢትዮ ፎረም ላይ ቀርቦ የሰጠው ጋዜጣዊ ቃለ ምልልስ ብዙዎቹን በብርሃኑ ጁላና በሱ ዙሪያ የተሰበሰቡ ቅራቅንቦች ቆም ብለው ለካ ጨዋነት ያስፈልገናል፣ ስነ ስርዓት ያስፈልገናል፣ የንግግር ያጻጻፍ፣ ይህንን ሁላ መማር አለብን ብለው ሊማሩበት ይችላሉ። ኢንፋክት ጀነራል ምግብ ኃይሌ ስር ቁጭ ብለው የነበሩ ሰዎች አሁን በአንድ ወቅት በሆነ አጋጣሚ እንግዲህ ስልጣኑን ይዘውታል። የሚያወሩትን አያውቁም፣ የሚሰሩትን አያውቁም፣ የሚያደርጉትን አያውቁም። ኢንፋክት ኢትዮጵያ ወዴት እየሄደች እንዳለ ማንም እንኳን መተለም ምን ማሰብም አይቻል። ምክንያቱም እነዚህ ሰዎች ድንገት በአንድ ለሊት ተነስተው ከሱዳን ጋር እንዋጋ ሊሉ ይችላሉ። ከኤርትራ ጋር ወይም ከግብጽ ጋር እንዋጋ ሊሉ ይችላሉ። ምንም እርግጠኛ አይደለህም። ምክንያቱም አስተሳሰባቸው በስሌት የተቃኘ አይደለም፣ በስሜት የተቃኘ ነው። ስለዚህ ነገ ጠዋት ወዴት ነው ይዘውን የሚሄዱት አገሪቱ ላይ ምን ሊያደርጉ ይዘውብን ሊመጡ ይችላሉ ማንም ኖርማል ጭንቅላት ያለው ሰው አስቦ ለመናገር አይችልም። ምክንያቱም አገሪቱ ያለችው ማሰብ የማይችሉ እጅ ስለሆነ ጠቅላይ ሚኒስትሩ እንደምታውቁት ነው የሚናገረውን የሚሰራውን የሚያደርገውን የማያውቅ ነው በስድስት ዓመት ውስጥ እንኳን ጭንቅላት ያለው ብቻ አይደለም የታመመ ሰው ምናልባት ለማሰብም እንኳን ችግር ያለበት ሰው ሊረዳውም ይችላል እኔ አሁን ምንድን ነው ለማለት የምፈልገው ለማስተላለፍም አይ ቲንክ እነዚህ ሰዎች ምን አልባት አንዳንድ ጊዜ ጊዜ በሚጽፉትና በሚያደርጉት ነገር ሌላ የባሰ ክራይሲስ አገሪቷን አገሪቷ ላይ ይዘው እንዳይመጡ በጣም ነው የሚያስፈራኝ። ምክንያቱም ዲፕሎማሲ አይችሉም፣ ፖለቲካ አይችሉም። እንዴት አድርጎ አሁን ብዙ ጊዜ ኢኮኖሚ ለማን አደግን፣ በስንዴ ማምረት በአፍሪካ አንደኛ ነን። እንዴ በአፍሪካ እኮ ትልቁ ረሃብተኛና ተረጂ ያለው ኢትዮጵያ ውስጥ ነው። ትልቁ ረሃብተኛና ተረጂ ኢትዮጵያ ውስጥ ይዘ ዩኤስኤ አይዲ ከዩክሬን ቀጥሎ ትልቁ ተረጂ ያለው እንትን ነው ኢትዮጵያ ነው። አይ ቲንክ የ የአፍሪካ አንድ ጆርናልም ራሱ አውጥቶታል። ኢትዮጵያ ስንዴ እንልካለን ምናምን የሚሉት ውሸት እንደሆነ ሲጀመር ስንዴ እንልካለን። የት ሀገር ነው የተላከው? ምን ያክል ነው የተላከው የሚል መረጃ የለም። ሁሌ እንልካለን እየላክን ነው ይሉሃል፣ ኤክስፖርት እያደረግን ነው ይሉሃል። አድራሻውን ግን በዝርዝር አይነግሩህም። ለምን ውሸት እንደሆነ ይታወቃል። የተለያየ በቅርብ ጊዜ የአፕል ምርታችን ብለው ከሆነ ዌብሳይት ላይ ኮፒ ፔስት አድርገው የለጠፉትን ወዲያውን ያነሱት አንዳንዶች ማጋለጥ ሲጀምሩ ይሄ እኮ ከዚህ የተወሰደ ነው ሲባል ወዲያው አነሱ። ምክንያቱም ይሄ አጭበርባሪ፣ አደናጋሪ፣ መርህ የሌለው ሕግ ማያቅ አመራርና አገዛዝ ስርዓት ስላለ አገሪቱ ላይ የነገሰው ከላይ እስከ ታች ድረስ የተበላሸ ነው። የአሳ ግማቱ ካናቱ እንደሚባለው ነው። ስለዚህ ከላይ ከአናቱ ጀምሮ የበሰበሰ ስለሆነ የዚህ የ ሀገር መከላከያ ዌብሳይት ወይዚ የፌስቡክ ገጻቸው ላይ በጀነራል ምግብ ላይ የጻፉት ክስ ራሱ ስታነቡት በጣም የሚያሳፍረው በጣም የሚያሳዝነውም። ለዛ ግን አትሊስት ምናልባት ከምላሹ ከጀነራል ምግብ ምላሽ ቆም ብለው አረ ከዚህ ነገር እንማር ስለምንጽፈውና ስለምናወራው ነገር አትሊስት፣ ሌላው ይቅር ፕሮፌሽናል ሰው እኮ መቅጠር ይችላል። አንድ የተማረ እንዴት እንደሚጻፍ አንዳንድ ዌብሳይት የመንግስት ዌብሳይቶች ላይ ልማትን፣ ኢኮኖሚን ምናምን በተመለከተ ተጽፈው የሚወጡ በጣም የሚያሳፍሩ ናቸው። ብዙዎቹ እቴ ኧረ ሀገሪቱ ላይ አትሊስት ቋንቋም ችግር ካለ ቋንቋ የሚያቅ የመጻፍ ችግር ከሆነ መጻፍ የሚችል ሰው እንኳን መቅጠር አይችሉም እንዴ? እና እኔ አገሪቷ እየሄደችበት ያለችው ዳይሬክሽን በጣም ተሶ ሆረ ብላ አሳዛኝ ደግሞም አሳፋሪ ነው አንዳንድ ጊዜ ከዚህ ሀገር ነው የመጣሁት፣ እንኳን ለማለት በጣም ነው የምትቸገረው። ብዙ ኢትዮጵያኖች አሁን አሁን እያፈሩ የመጡ ይመስለኛል። ሶ እንዴት፣ በሁሉም ሴክተር ሰው ይዘግጣል ምልህ ልማትም ላይ ኢኮኖሚም ላይ ስትመጣ፣ ፖለቲካም ላይ ስትመጣ፣ ሚሊተሪም ላይ ስትመጣ፣ ዲፕሎማሲም ላይ ስትመጣ፣ ምንም ነገር ላይ ሁሉ ቦታ ላይ ዘግጠህ እንዴት ይሆናል። እና እነዚህ ሰዎች ቆም ብለው እኛ አልቻልም፣ የሚችል ሰው ለምን አንቀጥርም? አትሊስት እኮ እሱም ራሱ እኮ እንትን ነው ብልሃት ነው አንድ ነገር ካልቻልክ የሚችል ሰው ትፈልግና የሚችል ሰው ታስቀምጣለህ። እኛ እኮ አንዳንድ ጊዜ እንደኔ አይነት ሰው ገለልተኛ የሆኑን ሰዎች ምናልባት ቢያዳምጡ ቢሰሙ አትሊስት ሰው በዚህና በዚህ በኩል ክፍተታችን እየታየ ነው፣ እየወጣ ነው፣ እየተጋለጠ ነው። አትሊስት አዋቂ እንፈልግ፣ የተማረ እንፈልግ። ስለዚህ እሱን ቀጥረን በእሱ ማሰራት እንጀምር እንኳን ማለት እንደዛ እንኳን ማለት ጀምሩ እንጂ መቶ ሰላሳ ሚሊየን ይዟል የሚባል ሀገር በአፍሪካ እንዲያው በፖፕሌሽን ምናልባት በሁለተኛ ደረጃ ከጥቂት ጊዜ በኋላ አንደኛ ደረጃ ልንሆን እንችላለን። ግን እየተመራች ያለችው ምንም ልህ ማውራት የማይችሉ መጻፍ የማይችሉ ማሰብ የማይችሉ ሲባል ለመቶ ሰላሳ ሚሊየን ህዝብ ስድብ ነው ስድብ ነው እና ቆም ብሎ የአገሬም ሰው እንደኛ አንዳንድ ጊዜ እነሱ ከተናገሩልኝ ይበቃል አትበልህ ዩኒቨርስቲ ተማሪም ዶክተሩም መምህሩም ትልቁም ትንሹም ጻፍ። ኧረ ሀገራችን ወዴት ነው የምትሄደው? ኧረ እነዚህን ሰዎች አንድ አንድ እንበላቸው ብለህ ጻፍ ግዴታ። ብዙዎቹ አንተ እናንተ ስለምትናገሩልን ነው ዝም የምንለው። እንደሱም የሚባል የለ። ሁሉም በየትኛውም የአገሪቱ ጉዳይ ይመለከተኛል የሚል በአገር ውስጥ ከአገር ውጭ ያለ በየትኛውም ፕሮፌሽን ያለ የነገ የአገሪቱ ውጣድል ፈንታ አደጋ ታይቶት እሱን ለመታደግ ዛሬ ላይ በሚችለው ሁሉ ብዕር አንስቶ እነዚህን ሰዎች ሀይ ማለት አለበት። አንዳንድ ጊዜ ግዴታ እኮ እምልህ ብረት ይዘህ አትታገልም ወይ ኢትዮጵያ ሄደህ ሰላማዊ ሰልፍ አርገህም ድምፅህን አታሰማም። የተለያየ ዘርፍ አለ፣ ሁሉም የተለያየ ስጦታ አለ። ከሀገር ውጭ ያላችሁ የተለያየ ፕሮፌሽን ያላችሁ አላችሁ። ኧረ ግድ የላችሁም፣ ቻገር ወደዚህ እየሄደች ነው፣ በማይሆን ሰው እጅ ወድቋል። የሆነን አንዳች ነገር እናድርግ፣ እንሰብሰብ፣ እንማከር። የመቶ ሰላሳ ሚሊዮን ሕዝብ የሀገሪቷንም የወደፊት እጣድል ፈንታ እናድን በሚል መወያየት፣ መነጋገር መሰብሰብ አለብ። ይህንን ለአክቲቪስት እና ለፖለቲከኛ ጥላ ከሆነ ነገ ጧት ወንድሜ ሁላ ምናለቅሰው እንደ አገር ነው የሚሆን። ምናለቅሰው እንደ ሕዝብ ነው። ሁላችንንም ዘመድም ይሁን ቤተሰብም ይሁን አገር ውስጥ አለን። ስለዚህ ነገ ጧት የሆነ ነገር ችግር ቢፈጠር ኦፍኮርስ፣ እየተፈጠረ ነው ያለው ችግሩ ለሁሉም ነው የሚጠረሰው። አሁን በቅርብ ጊዜ ሰሞኑን ራሱ የውጭ ምንዛሬ ከፍ ይላል። ብዙ ዋጋዎች ነው ከፍ ከፍ የሚሉት፣ የኢትዮጵያ ብር ይወድቃል። ምናልባት በዚህ አጋጣሚ ምክሬ፣ ሰሞኑን አዳዲስ ለውጦች ጠብቁ፣ በዋጋ ንረት ላይ ማለት ነው፣ ከእንደገና ማለት ነው። አሁን ካለው የባሰ ንረት እየመጣ ነው። ከተቻላችሁ ብዙ ጊዜ እንደምለው ብራችሁን እቃ ላይ ወይንም ዶላር ላይ ያስቀምጡት እንጂ ብራችሁ ባንክ ያስቀመጣችሁት 20 ሚሊዮን ከጥቂት ጊዜ በኋላ ምናልባት የ20 ሺህ ብር ዋጋ አይኖረውም። እየወደቀ እየወደቀ እየወደቀ ነው የመጣው። ሰሞኑንም አንዳንድ ጭማሪዎች በዚህ አጋጣሚ ትሰማላችሁ፣ መስማታቸው አይቀርም። ግን ይሄ ነገር እንዲቆምና የሆነ ለውጥ እንዲመጣ የህዝቡም ህይወትና ኑሮ እንዲሻሻል ከተፈለገ አገሪቱ ጥሩ መምራት ማሰብ በሚችሉ እጅ ስር መውደቅ አለበት። አለበለዚያ እነዚህ ልጄ ለመምራቱም ለማሰቡ ብቻ አይደለም፣ ለመጻፍና ለማውራት በማይችሉ እጅ ወደቀች። ሀገር ነገጠዋት፣ ዝም ብለ ሁሉም ብታለቅስ ጥቅም የለውም። ድምጻችሁን አሰሙ እያልኩ ነው። ዩኒቨርሲቲ ያላችሁ መምህራኖች፣ የመንግስት ሰራተኞች፣ ነጋዴዎች፣ በተለያየ ሲቪል ሴክተር የተሰማራችሁ ኢትዮጵያውያኖች፣ በውጭ ሀገር ያላችሁ ፕሮፌሽናሎች ድምጻችሁን አሰሙ። አንዳንድ ጊዜ የሆነ ችግር ላይ ከደረስክ በኋላ አንዳንድ በሽታ አለ። ካንሰር ሳይሆን በፊት ታክመህ ካንሰር ከመሆን ራስን የምታድንበት ዋንስ ግን፣ ካንሰር ሆኖ የማይድን በሽታ ሌቭል ላይ ከደረሰ ዶክተር ብታገላብጥ፣ ሆስፒታል ብትመርጥ፣ እዚህ ብትሄድ፣ እዛ ብትሄድ ቱሌት ይሆናል። የአገርም ጉዳይ እንደዛ ነው። ቱሌት ከመሆኑ በፊት ሁሉም ሰው ድምፁን ያሰማ መጻፍ የሚችል ይጻፍ፣ መናገር የሚችል ይናገር። በተለያየ መልኩ ግን የአገራችን ላይ የመጣ ያለውን አደጋ ያሳይ፣ ያውራ፣ ይናገር፣ ያደርግ። አለበለዚያ አይመለከተንም ብለህ ቁጭ በል። ነገ ጠዋት መከራው አንተን እንኳን ባያገኝህ፣ ቤተሰብህን፣ ዘመድህን፣ ህዝብህን ያገኘዋል። አንዳንድ ጊዜ እኛ ግድ የሚለን እንደው እንደው እንደ ግለሰብ ለብቼ ለራሴ አስቤ አይደለም አይደለም ምናልባት የሚመጣው ከሚመጣው ችግር ራቅ ያልኩል ሊሆን ይችላል። ግን ህዝቡ የኔ ህዝብ ነው። ኢትዮጵያ ውስጥ ያለው በየትኛውም በኩል ያለው ህዝብ የኔ ህዝብ ነው። ነገጧት ችግር ውስጥ ቢወድቅ እኩል እናዝናለን፣ እኩል እናለቅሳለን። ያንን ግን ለመከላከል የመጀመሪያ መፍትሄ ምንድን ነው? አገሪቱ መምራትና ማስተዳደር በሚችሉ እጅቱ ደግ ከእነዚህ እምልህ ህፃናት እጅ ማለት አገሪቷን ለመምራት በአስተሳሰብና በአይምሮ ህጻናት ከሆነች እጅግን ትውጣ አለበለዛ፣ እንደ አገር ነገ ጠዋት ኪሳራችን በጣም በጣም ትልቅና ሰፊ ነው የሚሆነው። የምናለቅሰው እንደ ህዝብ ነው፣ እንደ ሀገር ነው። ስለዚህ እየታየ እየሆነ ያለው ነገር ለዛ ነው። እና እኔ የሚጽፉትንም የሚናገሩትንም ሳይ በጣም ያሳዝነኛል። የሚያሳዝነኝ የነገ እጣ ድል ፈንታ፣ አለም እየተለወጠ ነው እየተቀየረ ነው። በሚለወጥና በሚቀየር አለም ላይ እምልህ የተሻለ ጭንቅላት ይዘ ካልመጣ አለቀ እጣ እድል ፈንታ ምን ሊሆን እንደሚችል ለመገመት ከባድ አይሆን ስለዚህ ኢትዮጵያ ህዝቡ ወይ በሀገር ውስጥም ከሀገር ውጭ ያላችሁ ይህንን ጉዳይ ሲሪየስ ሊወሰዱት እውነቴን ነው እምነግራችሁ እኔ እየተናገርኩ እየተናገርኩ ኃላፊነቴንም እየተወጣሁ ሌሎቻችሁም ግን ኃላፊነቱን ተወጡ እያልኩኝ ደግሞ መልእክት ማስተላለፍ ፈልጋለሁ አለበለዚያ ግን ጥሩ አይመጣም። ነገ ጠዋት እንደ አገር እንዳናለቅስ ብዬ ስለምፈራ ነው። እችን መልእክቴ ከወደዳችሁት እንግዲህ ሌሎችም እንዲሰሙ እንዲያደምጡ አድርጓት ለማለት ነው። እንግዲህ በቅ ያልኩት። አመሰግናለሁ። ቻለን ሰንብቱ።